ሀይሚዬ በጣም ተበሳይታ ይብላይ ላንቺን እስሄጃለሁ በማለት ነው ቦስት ያደረገችው። ቤተሰቦች ጨረቃዎቹ መጥተውልናል። ሀይሚዬ በደስታዋ ቀን ያስደነገጣት ያስጨነቃትን ገጠመኝ ይዤላችሁ መጥቻለሁ። በመጀመሪያ ግን ሀይሚና ቡራ በሰላም ዱባይ ገብተዋል። ቀጣይ ጉዞ ወዴት ነው የሚለውን የምነግራችኋለሁ። ሲቀጥል ዱባይ ላይ በጣም ብዙ አድናቂ ወዳጅ አላችሁ። የነ ሀይሚ የነ ቡራ ቤተሰቦች የጨረቃ ፋሚሊዎች ማለት ነው። ቡራና ሀይሚን ማግኘት ከፈለጋችሁ ማለት ነው፣ ቡራ በቪዲዮ ካረዘመ ይዞብኝ ያስገባላችኋለሁ የቡራን ቪዲዮ ማለት ነው። አራት ቦታዎችን ጠቅሶላችኋል ዱባይ ላይ እዛ ቦታ በመሄድ እነሱ ማግኘት ትችላላችሁ። በጣም የምትወዷቸው ሰዎች ዱባይ ላይ እንዳላችሁ አቃለኝ። በጣም እድለኛ ናችሁ። ምክንያትም ደግሞ እኛ ዱባይ እያልሆንን ደግሞ በእናንተ እንቀናለን ማለት ነው። በመጀመሪያ ሀይሚዬና ቡራ እንኳን በሰላም ገባችሁ። እንግዲህ ያው ቀን ላይ እንደምታውቁትኝ ለሁለት ሰዓት ያህል ቲክቶክ ላይ ሊቭ ላይ ነበሩ። እኛም ደግሞ ነበርን። ግማሹን ሰዓት አልነበርንም፣ ስራ ነበርን። ከስራ በኋላ ደግሞ ታውቃላችሁ ደግሞ አርብ ሲሆን በጣም ብዙ ሰው ቢዚ ይሆናል። እና ብዙ ሰው ባይኖርም ነገር ግን ከአንድ ሺህ አምስት መቶ በላይ ነበርን ትላላችሁ ቤተሰቦች ደስ የሚል ጊዜ ነበረ። ብቻ እስከሚሄዱ እስከሚበሩ ድረስ ከኛ ጋር ነበሩ። ቆንጆ የፍቅር እንክብካቤ ቡራ ለሀይሚዬ የሚያደርግላት የፍቅር እንክብካቤ በጣም ደስ ሲል ነበረ፣ ከምታስቡት በላይ ሀይሚዬም ደግሞ በጣም ደስተኛ ነበረች። እንዲሁም የሆነ እንዴት ነው ፈታ ብላ ታውቃላችሁ፣ ሀይሚዬ በጣም ደስተኛ ነበረች። ቤተሰቦች በአጠቃላይ እንኳን በሰላም ገባችሁ። ዱባይ ላይ ዛሬ ጨረቃዎቹ ቤት አይደለም ቪዲዮ የተለቀቀው ሌላ ቤት ነው ቤተሰቦቼ። ነገር ግን ማታ ላይ ሜቢ ቲክቶክ ላይ ሊመጡ ይችላሉ፣ ካልደከማቸው ማለት ነው። ግን ቡራ ትንሽ ድክም ክም ብሎት ነበር ይመስለኛል። ላ ሊቭ ላይ እንቅልፌ እንድተኛለሁ ምናምን ሁላ እያለ ነበር ኤርፕሌን ውስጥ። ለማንም ከመጣችሁ ዌልከም ቲክቶክ ላይ ካልመጣችሁ ደግሞ ነገር ዱባይ ላይ የተሰሩ ቪዲዮዎች ይለቀቃሉ። ሌላ ቤት የተሰራውን ቪዲዮ ስነግራችሁ ቤተሰቦች እውነት ለመናገር እውነት ዛሬ ሀይሚዬ ፕራንክ መደረግ አልነበረባትም። እንደዚሁም ልጅቷ ቀጭጭ ብላለች እንደምታወት ማለት ነው። ወደ ሰው እያደር ወደዛው ነው የምታንሰው የምቀጥጨው ሌላ ሰው እኮ ይወፍራል። የሆነ ሲመቸው አንዳንድ ነገሮች ጥሩ ቦታ ላይ ሲሆን የበለጠ ይወፍራል አይደል? ሀይሚዬ ግን እንደምታዋት ሁልጊዜም ማለት በቃ ቀጫጫ ናት። ከዚህም በላይ ደግሞ እሷን አስደንግጣችሁ ቆሌዋን ገፋችሁ ምን ትጠቀማላችሁ? የምር መቼም የማረሳው ገጠመ እኔ ዛሬ ገጠማት፣ እና በጣም ደንግጣለች። እንደገና ደግሞ ቡራንም እረ እኔ ቡራን አምነዋለሁ፣ እንደዚህ ያደረገኝም በእኔ ሞራል አይጫወትም እያለች ለቡራ ትከራከራለች። ሲቀጥል ደግሞ ማለት ነው ድንቦሽ በጣም እያሳመነቻት ነበረ። ቡራ ልክ እንደ ባለፈው ትቶሽ ሊሄድ ነው፣ አውቆሽ ነው ማለት ያመጣልሽ ወረቀት ፕሪንት አርጎ ነው የውሸት ነው፣ የውሸት ወረቀት ነው ያሳየች። ስለዚህ ንገሪያት ብሎ ነው ቀድሞ ለመንገር እሱ በጣም ስለፈራ። ትናንትና ፕራንክ እያደረግሽ አንቺ በጣም ተደስ ወሰድሽ ና በቃ ለአንቺ መናገር ከበደው፣ እና በቃ እኔ እየነገርኩሽ ነው። በቃ ታለቅሻለሽ። እኔ የመጣሁት ላባብልሽ ነው እያለቻት ሁላ ነበረ። ሀይምዬ የምር እኔ ሌሊቱን ልብሴ እሳ አስተካክል አድሬ እንደዚህ አያደርገኝም ትላለች። ሲቀጥል ደግሞ ቡራማ በእኔ ላይ አይቀልድብኝም፣ እኔ ቡራን አምነዋለሁ አለች። በስተ መጨረሻ ና እንዲያው ፕራንኩ ቢቀርስ እውነት ባለፈ ማለት ቡና እንደሄደ ሳይነግራት እንደሄደ ታውቃላችሁ። ያን ነገር ታስታውሳለች። ግራ ገባት ሁላ እኔ እኮ እንዳልደውልለት ይጠራጠረኝ ይሆን ምናምን እያለች ሁላ ነበርና እስኪ ፕሊስ አንዳንድ ጊዜ ማለት በ በጣም ተደስታ ዛሬ አብሬው ሊሄድ ነው። ቦራ በሄደበት ቦታ ሁሉ ይሄዳለሁ፣ ገደል ቢሆንም አብሬው እገባለሁ ብላለይ ከዚህ በፊት እና ደስ ብሏል። ይሄን ነገር ሁሉ እያስተካከለች ባለችበት ሳለ፣ አትሄጅን፣ ፕራንክ ነው። ምን አይነት አማርኛ ነው? የምር በጣም ይደብራል። መቼም አረሰውም እና ሃይሚዬ ምን ብላ ፖስት አደረገች መሰላችሁ? ቤተሰቦች ይህ ብላይ ላአንቺ እኔስ ሄጃለሁ አለቻት ማለት ነው። በጣም የተናደደ ኢሞጅ ና እንዴ ነው የሚስቅ ኢሞጅ ምናምን ጨማምራ ማለት ነው። አንደኛ የተናደደ ኢሞጆ ማለት ነው። ኢትዮጵያ ላይ ሆነ በጣም ተሳስቃለች፣ ቡራ እስከሚመጣው እውነቱን እስከሚነግራት። ቡራ ራሱ ግራ ነው የገባው። ይሄ ፕራንኩ አይዲያው አልተነገረውም ነበር። ምንድነው የምትይኝ ምናምን እያለ ግራ ገብቶት ነበር እና የሳቀችው ደግሞ ያው ሀይሚዬ ሄዳለች። ሬዲ ዱባይ ናት። ምንም የሚፈጠር ታምር የለም ከዚህ በኋላ ማለት ነው። በእርግጥ እሷ የእህትነቷ ነው ፕራንክ ያደረገቻት፣ ግን የፕራንኩ ለሀይሚዬ እውነት ቆልዋ ነው ግፈፍ የሚለው ማለት ከዚህ በፊት የተፈጠረ ነገር ስላለ የሆነ ሁለት አይነት ስሜት ነው የሚሰማት ቡራ እውነት ያደርገዋል ወይነስ አደርገውም የሚል ስሜት ነበር እና በጣም ተረብሻለች። ግን አንዳንድ ጊዜ ማለት ነው የሆነ ደስ ብሏችሁ የሆነ እንደዚህ አይነት ነገር መቶርብሽ ያደረጋችሁ ምን አይነት ስሜት ነው የሚሰማችሁ? በጣም ከባድ ነዋ ቤተሰብ እና ስሜቱ ከባድ ነው። ግን ማን ነው ሀይሚዬ ደግሞ በጣም ጎበዝ ናት። በቡራ በጣም እንደምትተማመን እየተናገረች ነበረ። ለማንም ድባይ ይገብታለች። ፕራንኩ እውነት በጣም ነበር ከባድ ነው። ለምን እዚህ ጋር በደስታችሁ ቀን መቶ እንደስትባለ በጣም ነው የሚያስደነግጣችሁ። ገባችሁ አይደለ እና ድንቦሽዬ፣ ፕራንክሽ ምርጥ ነበር ግን ሰዓቱን ቢጠብቅ አሪፍ ነበር። ሀይሚዬ እውነት እኔ ብዙ ጊዜ ሀይሚ ፕራንክ ስታደረግ ስትደረግ ታሳዝነኛለች ፍራንክ ስታደርግ እኮ በጣም ጎብዝ ናት አውቃለሁኝ። ግን የምታሳስ ለምንድን ነው ትደነግጣለች? ቶሎ በጣም ቶሎ ቶሎ የሚደነግጡ ሰዎች ሀሳብ ውስጥ በጣም የሚገቡ ለሰው የሚያስቡ ሰዎች ብቻ በአጠቃላይ ሀሳብ የሚገባቸው ሰዎችና የሚደነግጡ ሰዎች አይወፍሩም። ሁሌ ቀጫጫ ናቸው። ሁሌ የሆነ ድንግጥ ብርግግ ይላሉ በሆነው ባልሆነው። እና ሀይሚ ከእንደዛ አይነት ሰዎች ውስጥ ናትኝ እኔ እስቲል እስካሁን እስከማቀው ድረስ እኔም ደግሞ ያን ነገር ማለት እኔም ቀጫጫ ነኝ እና ብዙ ጊዜ እንደዛ ነው የሚባለው፣ መደንገጥሽን አቁሚ የሆነ ማሰብሽን ነገር አቁሚ አስተካኪ ምናምን ነው የሚባለው። እኝና ሀይሚዬ ከዛ ሙድ ውስጥ ወጣ በይ። አንዳንድ ጊዜ ጠንካራ ማለት እንዴት ነው፣ ቶሎ መደንገጥ ምናምን የማይደነግጥ ሰዎች ወፍራሞች ናቸው። ገባችሁ አይደለ? ሀይሚዬ እንድትወፍር ይፈልጋሉ፣ ትንሽ የኪሎ ጨመር እንድታረግ። ቤተሰቦች ቀጣይ ጉዞ የት ነው የቡራና የሀይሚ ካላችሁ፣ ሁለት ሀገሮች አሉ። አንደኛው ፈረንሳይ ቤተሰቦቼ ፈረንሳይ ነው አንደኛው ማለት ነው። አንደኛው ደግሞ አሜሪካ። የፈረንሳይ ነው የሚቀርበው በነገራችን ላይ ገባችሁ አደለ? እንዴት ብትሉኝ ሊቭ ላይ ፈረንሳይ እየተጋበዙ ነበር። በፈረንሳይ ኑ እባካችሁ እዚህ መታችሁ አሪፍ ጉብኝት አለ ታውቃላችሁ፣ በጣም ብዙ ሰው ነው የሚሄደው፣ እና መምጣት ይችላላችሁ፣ ኑ እያሏቸው እየጋበዟቸው ነበር። ቡራም ደግሞ ደረቱን ነፋ አድርጎ ቀብራራው ማለት ነው እኔ ቀመሟን እንደፈለገች አዝናናት አለው፣ ወስዳት አለው። ያው ጊዜ ሊፈጅ እንጂ ቀመምዬን ይጂ ፈረንሳይም እሄዳ አለው፣ ችግር የለብኝም ብሏል። የአሜሪካውን ግን አሜሪካ ያላችሁ ከቻላችሁ ወይ ሁለቱንም ውሰዱ ወይንም እናንተ ኢትዮጵያ ገቡ። ምክንያቱም አሜሪካ ለመሄድ ትንሽ ያላደለ ይከብዳል፣ ኢኮኖሚም። በእርግጥ ከሰሩ መሄድ ይችላሉ በተለይ ደግሞ አሁን ሀይሚና ቡራ ኮንታክታቸው በጣም የጠበቀ ነው። ከዚህ በኋላ ማንም አይገባም ዱባይ ላይ። በነገራችን ላይ አሁንም እየፎከሩ ነው ዱባዮች ማለት ነው። በጣም ነው ማዝንላችሁ። ግን አንደኛ ሴትነታችሁን አርክሳችሁ፣ ሁለተኛ ነገር ደግሞ ቡራ ለቡራ ብላችሁ የገዛችሁትን የእንቅልፍ ኪኒን ማን ነው የሚጠጣው? በነገራችን ላይ እናንተው ጥጥጥ አድርጉ እና ተኙ። ምንም ችግር የለም። የሮመዳን ስራ ከሌለባችሁ ማለት ነው። መቼም ዱባይ ላይ አለ የሮመዳን ስራ አይደለ እሱ። ምናምን ከሌለባችሁ እሱን ጠጥታችሁ እራሳችሁ መተኛ ትችላላችሁ። ቆንጆ እንቅልፍ ቆንጆ፣ ሁለት ቀን ሶስት ቀን ታገኛላችሁና በጣም ብልግና እኮ ነው፣ እውነት ብልግና የራቁት ቪዲዮ እንደው እናንተ ዩቱብ ላይ የለጠፋችሁት ራሱ ባረጌዎች ናቸው። እኔ ስሰማ ሰቀጠጠኝ፣ አፈርኩኝ። የእንቅልፍ ክኒን አጠጥቼ የራቁት ቪዲዮ ቀርጻለሁ ምን ማለት ነው? ማለት ለማያውቁ ራሱ እያስተማራችሁ እኮ ነው። ከነሱ ካወሩት ሰዎች ዩቲዩብ ላይ የምታችሁ ድምፁን የለጠፋችሁ ሰዎች በጣም ያሳፍራል። ለማንም ቡራ ቀብራረው ሀይብዬ ንግስቷ ማለት ነው ወፍ እንኳን አይደለም ሰው ንፋስም አይገባም። ተስፋ ቁረጡ በሚለው ቤተሰቦቼ ምክንያቱም ሁለቱ በቃ ከዚህ በኋላ ኮንታክታቸው ጠብቋል። እንደ ድሮ በመካከላቸው ሰው እንዲገባ አይፈቅዱም። ይሄን ነገር ማወቅ አለባችሁ። በራሳችሁ ጊዜ ስራ አትፍቱ። በቃ ስራ ፈታት ሁኑ። ስራ ፍጠሩ፣ ስሩ፣ ከዛ ብር ያዙ። ከዛ በኋላ ህይወታችሁ ኑሩ። አራት ነጥብ። እኔ እንደዛ ነው የምመክራችሁ የእህትነቴን። ምክንያቱም ስትበላሹ ማየት አልወድም፣ አልፈልግም።